የሞሐመድና የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰፊ ልዩነቶችን ሀያ ነጥቦች ልንገራችሁ። አንደኛ ኢየሱስ ክርስቶስ ሴጣን የለበትም። አጋንንትና ሴጣንን ግን ከሰዎች ያስወጣ ነበረ። ማርቆስ ወንጌል ምዕራፍ 5 ቁጥር 1 እስከ 20፣ ሉቃስ ወንጌል ምዕራፍ 8 ቁጥር 20 እስከ 26 እስከ 39። ሙሐመድ ግን ሴጣን ነበረበት፣ ሴጣን ከሰዎች ያስወጣም፣ ሴጣን ግን ነበረበት። መኖር ብቻ ሳይሆን የማጥመሚያ ቃላት በአንድ በቱ ላይ አኖር ነበረ። ምን ሴጣን ለምሳሌ ሱራ 252 ቡሃሪ 32 86። እንዲሁም ሳይ ሙስሊም 28 15። ሁለተኛ ሙሐመድ ሃይማኖት ለአላ ብቻ እስኪሆን ድረስ ተጋደሏቸኋለ፣ ሱራ 839 ኢየሱስ ደግሞ እንዲህ ይላል፣ የሚወደኝ ቢኖር ሁሉን ትቶ ሁሉን ትቶ በፍቅር ይከተለኝ ይላል። ማርቆስ 8 34 እስከ 35 ሶስተኛ ኢየሱስ እንደዚህ ይላል፣ ክፉን በክፉ አትመልሱ። ቀኛችሁን በጥፊ ቢመታችሁ ግራችሁን ስጧቸው ይላል። ማቴዎስ ወንጌል ምዕራፍ አምስት ከቁጥር 39 መሐመድ ግን እንዲህ ይላል፣ በእናንተ ላይ ወሰን ያለፈ ካለ እናንተም ብድራችሁን ወሰኑን እለፉበት፣ ይላል ዊሽ ሚንስ ቀኝ እጃችሁን ቢቆርጣችሁ እናንተም ቀኝ እጁን ትቆርጣላችሁ፣ በጥፊ ቢላችሁ በጥፊ ታላጉታላችሁ ማለት ነው። ሱራ 2 194 ላይ ኢየሱስ እንደዚህ ይላል ፈጽሞ አተዋሹ ምን አትበሉ ፈጽሞ አተዋሹ ሉቃስ 18 20 ላይ። ሙሐመድ ደግሞ እንደዚህ ይላል በምላሶቻችሁ በሚመጥኑት መጠን ልትዋሹ ለእናንተ የተፈቀደ ነው ይላል። ስለዚህ በላሶቻችሁ መጠናችሁ መዋሸት ትችላላችሁ። ሱራ 16 116 ላይ ሙሐመድ ሙስሊም ያልሆኑትን ወይም አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ሱራ 9 ቁጥር 5 ኢየሱስ ደግሞ እንደዚህ ይላል፣ ከሰው ሁሉ ጋር ቢቻላችሁስ በፍቅር ኑሩ ይላል። ሮሜ 12 ቁጥር 18 ሙሐመድ እንደዚህ ይላል፣ ትልቁ የሙሐመድ ትእዛዝ በጂሃድ ላይ መሞት ወይም መጋደል ነው። ጃድ መዋጋት ነው፣ ጦርነት ነው። የሙሐመድ ትልቁ ትእዛዝ ቡሃሪ 36። የኢየሱስ ትልቁ ትእዛዝ ደግሞ ጌታ አምላክህን በፍጹም ልብ በፍጹም ነፍስም በፍጹም አሳብህም ውደድ የሚል ነው። ይሄውም ማቴዎስ ወንጌል ምራፍ 22 ቁጥር 37። ሙሐመድ በሱራ 8 ቁጥር 1 እና በቁጥር 41 ላይ በጦርነት ወቅት ከክርስቲያኖች ወይም ሙስሊም ካልሆኑት ላይ ዘርፈው ንብረት ለእሱና ለአላህ እንዲሰጡ ሙሐመድ ምን ብሏል? አዟል። ኢየሱስ ደግሞ ምን ይላል? በማቴዎስ ወንጌል ምዕራፍ 19 ቁጥር 18 ላይ ፈጽሞ እንዳትሰርቁ ሌብነትን ምን፣ ከአስርቱ ሕግጋት አንዱ ሌብነት ወንጀል ነው። ሙሐመድ ግን የዘርፋችሁት የእኔና ለአላህ ልትሰጡ ይገባል አለ። ሙሐመድ እንዲህ ይላል በሳይ ሙስሊም 21 ላይ ላ ኢለ ኢለላሃ ሙሐመድ ረሱሉላ እስኪሉ ድረስ ሰዎቹ ሁሉ ልዋጋን የተላኩት ይላል። ኢየሱስ ደግሞ እንዲህ ይላል በማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ ሁሉ በሴፍ ያልቃል፣ ወይም በሴፍ ይሞታል ይላል። የሁለት የዝመቶች ሴቶችን ታሪክ ልንገራችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር አንድ ጀምሮ አንዲት ዘማዊት ሴትን ወደ ኢየሱስ ክርስቶስ አመቷት። እቺ ዘማዊትን ሴት ሊወግሯት ድንጋይ ዘው ነው ዘዋት የመጡት፣ ተሰብስበው ነው ዘዋት የመጡት። እቺ ሴት በህጋችን መሰረት የሚዘሙት ተወግሮ ይገደላል እና ስዘሙት ነው ያገኘናት ምን ትላለህ አሉት። ኢየሱስ ምላሽ ከመስጠት ይልቅ መሬት ላይ ጻፈ። መሬት ላይ ጻፈና እናንተ ውስጥ ኃጢአት የሌለበት ድንጋይ አስቀድሞ አንስቶ ይውገራታልና አሁንም መሬት ላይ ጻፈ። በዚህን ሰዓት ኃጢአታቸው በግንባራቸው ላይ ሲጻፍ አንዳንድ ብለው ሁሉም ከትንሽ ከትልቅ ኮበለሉ፣ ሸሹ። ከዛም ቀናልና አሳዳጆችሽ የታዩ ሉዋል አትችን ሴት እኔ አላውቅም አለችው። እንግዲያውስ እኔም አልፈርድብሽም ደግመሽ እንደዚህ አይነት ኃጢአት እንዳሰሪ ብሎ በነፃ ኢየሱስ አሰናበት አትችን ሴት በተመሳሳይ ደግሞ መሐመድ ጋር አንዲት ዘማዊ ሴት ይቅር እንዲላት መጣች እና ነገረችው፣ እነሆ ዘምቻለሁኝና አንፃኛ አለችው። መሐመድ ደግሞ ምን ፊት ነሳት፣ ፊቱን አዞረባት፣ ተዛም ሄደች። ተመልሳ በሌላ ጊዜ ስትመጣም እባክህ ብላ ለመነችው፣ አርግጅ ያለውኝ በዝሙት ምክንያት አርግጅ ያለውኝና አንፃኝ አለችው። ውለጅ አላት። ውለጅና ያላት ወለደችና መጣች። ልጁን እዛ መጣች፣ ይኸው ወልጅ አለውኝ አለችው። ልጁ ጡት መጥባት እስከሚያቆም ድረስ ይጃላት። ጡት መጥባት ሲያቆም ልጁ ጡት መጥባት ሲያቆም ምግብ አሲዛው በእጇ እዛው መጣች። ከዛም ይኸው ጡት መጥባት አቁሟል፣ ምግብም ይበላል አለችው ለመሐመድ። ከዛ መሐመድ ምን ቢያደርገ ጥሩ ነው? ልጁን ተቀበለና ለሌላ ሙስሊም ሰጠው። ከዛ ምን አደረገ? መሬት አስቆፈረና እስከ ግማሽ ድረስ አስቀበራት። ከዛ ወዲያ በድንጋይ ወግራችሁ ግደሏት አለ። ይህም በሳይ ሙስሊም 16 ዘጠና አምስት ቢሌ የተዘገበ ሐዲስ ነው። ሌላ ንቀጥል። ኢየሱስ ይላል እኔ ነፍሴን እስከ መስጠት ድረስ ላገለግላችሁ እንጂ እናንተን ልታገለግሉኝ አልመጣውም፣ ይላል ማቴዎስ ወንጌል ምዕራፍ 20 እስከ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ። መሐመድ ደግሞ እንደዚህ ይላል ብዙ አገልጋዮች እንዳሉት ሙስሊም ሴቶች ደግሞ ለእሱ ነፍሳቸውን መስጠት እንዳለባቸው ያዛል። ሱራ 3350 ቡሃሪ 5068 ኢየሱስ እንዲህ ይላል፣ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ያኖራል አለ። መልካም እረኛ ለበጎቹ ሲል ነፍሱን አሳልፎ ይሰጣል አለ። ከእኔ ማንም አያወጣችሁም አለ። መሐመድ ደግሞ እንደዚህ አደረገ። በጦር ሜዳ ላይ ከአንሰር የመጡ ሰዎች ሰባት ሰዎች ነበሩ፣ በጦርነት እሱ ጋር የቀሩት። በገነት እንገናኛለን፣ በገነት ጓደኛዬ ትሆናላችሁ ብሎ ሰባቱም ሲገደሉ፣ እሱ ግን ተደብቆ ወይ ራሱን አድኖ እነሱን አስገድሏቸዋል። ሙስሊም ሳይ ሙስሊም 1789 ላይ ሙሐመድ እንዲህ ይላል በሱራ 533 ላይ አላህንና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣታቸው መገደል ነው ወይንም መሰቀል ነው ወይንም እጆቻቸውና እግሮቻቸውን በማፈራረቅ መቆራረጥ ወይንም ከሀገር ማባረር ነው ይላል። ኢየሱስ ግን ለሁላችን ድህነት ይሆን ዘንድ በሚቃወሙት ተሰቀለ። ሙሐመድ ስቀሉ ሲል ኢየሱስ ግን ተሰቀለ ለኛ ሲል ስለኛ ኃጢአት ሊሆን ቤዛ ሆነን ስለኛ እሱ ተሰሎ ደሙን አፍስሶ እኛን አዳነን። ማርቆስ ወንጌል ምራፍ 10 ቁጥር 45 15 21 ዮሐንስ ወንጌል ምራፍ 19 ቁጥር 17 እና ማቴዎስ 27 ቁጥር 32 እስከ 44 ላይ ታገኙታላችሁ። ሙሐመድ በገነት ትልቅ ቦታ የሚሰጣቸው አለ። በጀነት በጃሃንም በጃሃድ ላይ የተዋጉ ነው አለ። የሃይማኖት ጦርነት ማለት ነው። 18 ነው። ኢየሱስ ደግሞ እንደዚህ ይላል በማቴዎስ ወንጌር ምራፍ 5 ቁጥር 3 እስከ 12 ላይ ብፁዋን የሚባሉት በገነት የሚወደዱት ደግሞ የዋሆች፣ ምስኪኖች፣ የሚያስታርቁ እንደዚህ አይነቶቹ የዋህ ናቸው። እንደገና ደግሞ መንግስት ሰማያት ለእነሱ ትገባለች አለ። ከእስልምና የሚወጣን አለ ሙሐመድ በሱናን አናሲያ ላይ 459 ላይ ግደሉት አለ። ከእስልምና የሚወጣን ግደሉት አለ። ኢየሱስ ደግሞ ምን አለ? በፍቅር ተከተሉኝ አለ። መመለስ ከፈለጋችሁ መፍታችሁ ነው አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 67 ላይ ንሳ ሊገባ አንድ ሰው ወደ ሙሐመድ መጣ። ሙሐመድ ደግሞ ምን አደረገው? በድንጋይ አስወግሮ አስገደለው። ቡሃሪ 68 20 ኢየሱስ የሞቱትን ከመቃብር ያስነሳል። ዮሐንስ ወንጌል ምዕራፍ 11 ቁጥር 43 እስከ 44። ሙሐመድ ግን ያስገድላል እንጂ አያስነሳም። ኢየሱስ ነፍሱን በገዛ ፈቃዱ ሰጠ፣ ሞተ፣ ከሙታንም ከመቃብር ተነሳ። በሶስተኛው ቀን ከመቃብር ተነሳ፣ ተዛም አረገ። ዮሐንስ ወንጌል ምዕራፍ 19 30፣ ማቴዎስ ወንጌል ምዕራፍ 28 ከ1 እስከ 8፣ ማርቆስ ወንጌል ምዕራፍ 16፣ ሐዋርያት ስራ ምዕራፍ 1 ከቁጥር 9 እስከ 11 የተዘገበ ነው። ሙሐመድ የሞተው መርዝ በልቶ ነው። የደም ቱቦዎቹ ተበጣጥሰው ነው የሞቱት። ቡሃሪ 4428 ተቀብሯል፣ አልተነሳም። ኢየሱስ በቀጥታ ከአባቱና ከመንፈስ ቅዱስ ጋር ይነጋገር ነበረ። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 17 ሙሐመድ አንድም ጊዜ ከአላህ ጋር አልተገናኘም፣ አልተነጋገረም። ትንቢቴም የሚመጣለትም በሄራን ዋሻ ውስጥ በድብቅ ነው በጨለማ ውስጥ ነው። ቡሃሪ 3 ኢየሱስ ኃጢአት አላደረገም ተንኮልም አልተናገረም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ሙሐመድ ግን ኃጢአት አድርጓል ኃጢአተኛም ነበረ። ሱራ 40 ሱራ 40 55 ሱራ 48 ከቁጥር 1 እስከ 2 ኢየሱስ ስለ ሴቶች አንዳችም መጥፎ ነገር አልተናገረም እንደሚወዳቸውም እንደሚንከባከባቸውም ብዙ ጊዜ ተጽፏል። መሐመድ ሴት የወንድ ግማሽ ነች፣ አብዛኞቹ ሴቶች የገሃነም ናቸው፣ ሴቶች ልጆች መገረፍ አለባቸው፣ ሴት ልጅ በሴጣን አምሳል ትመጣለች ብሏል። ሱራ 4 34 ቡሃሪ 26 58 ላይ መሐመድ አንዲትም ታምራት አላደረገም። ኢየሱስ ክርስቶስ እጅግ በርካታ ተቆጥረው እንጨት አምላኪ ለእንደዚህ አይነቱ ምዕረት የሌለው ምላሽ እንሰጣለን፣ ማያዳግም ማለት ነው። ምክንያቱም እኔ ጋር እንደዚ አይነት ቀል አይሰራም። ስታከብር ትከበራለህ። አንተ በሴት ብልት ቅርጽ ድንጋይ የምታመልክ በመቶ ሺዎች ከፍለ ሳውዲ ላይ ሄደ ምትጎበኝ እንደወንክ በመረጃ ሳያሃለኝ ድንጋይ አምላኪ መሆንህን ያውም ጥቁር ድንጋይ እንደምታመልክ ማለት ነው ሳይ አልቡሃሪ 43 76 እና 77 ላይ የተዘገበ ሀዲስን ላንበብልህ እንደዚህ ይላል። ዊውዝ ቱ ዋርሽፕ ኤስቶን ዊውዝ ቱ ዋርሽፕ ስቶን ድንጋይ እናመልክ ነበር። እንደ ዌን ዊ ፋውንድ ቤተር ስቶን ዳንድ ፍርስት ዋን ከመጀመሪያው የተሻለ ድንጋይ ስናገኝ፣ ውድ ስሮ ደ ፍርስት ዋን የመጀመሪያው ምን እናድርገዋለን? እንጥለዋለን። እንደ ቴክ ዘላተር እና ሁለተኛውን እንይዛለን በት we could not get a stone then we would collect some earth that is soil ግን ድንጋይ ካጣን አፈር እንሰበስባለን። እንደ then bring a ship ሚልክ milk that ship over it በግና መጣና ከዛ ላዩ ላይ እናልበዋለን አፈሩ ላይ ማለት ነው። እንደ ፕሪፎርም the, the tawaf around it ከዛ ምን እናደርጋለን እንዞራለን። ምኑ ላይ? የሰበሰቡት አፈር ላይ ማለት ነው። ዚስ ማች ስቱፒዲቲ ማለት ነው። ድንጋይ ያመልኩ ነበረ። የተሻለ ትልቅ ድንጋይ ሲያገኙ ያኛውን ድንጋይ ይቀይሩታል። ድንጋይ ካጡ ደግሞ አፈር ከምረው አፈሩ ላይ በጋልበው አብኩተውት ማለት ነው እንዲያያዝ፣ እሱን ይዞሩት ነበረ። በጣም የሚገርመው ደግሞ ይሄንን ሲያደርጉ ራቁታቸውን ነው። ሴቶቹ ራቁታቸውን ምንም ልብስ ሳይለብሱ ማለት ነው። ይህም ሳይ ሙስሊም 3028 ላይ የተዘገበ ነው። ዱሪንግ ደ ፕሪ ኢስላሚክ ደስ ዊሜን ሰርከምቡሌትድ ደካባ ኔክድ ሀው ደ ሰርከምቡሌትድ ኔክድ ራቁታቸውን። እሺ ሙሐመድ ከመዲና ወደ መካ ሲገባ ምንድ ነው ያደረገው? ሙሐመድ ከመካ ወደ መዲና ከስደት በኋላ ሲመለስ ያደረገው 360 ድንጋዎችን ጣዖቶችን መሰባበር ነበረ። ይህም በቡሃሪ 24 78 ላይ የተዘገበ ነው። ግን ጥቁሩን ድንጋይ ካባ እንትቶላችኋል። ይህንን ካባ ልክ መካ ሲገባ መሐመድ ምን ያደርግ ነበር? ስመው ነበረ። ቡሪ 1603 ላይ የተዘገበ ነው። እንደዚህ ይላል አይ ሰው አላስ ሚሴንጀር አራይቪንግ አት መካ ሂ ብላክስቶን ብላክ ኮርነር ፈርስት ይላል። በመጀመሪያ እንደገባ መካ ነበር የሚያደርገው ጥቁሩን ድንጋይ መሳም ነበር ማድረግ ነበረ። ተከታዮቹስ? የሙሐመድ ተከታዮች ግን ድንጋይ የመሳም ፍላጎት አልነበራቸውም፣ ደስተኛም አልነበሩ። ምክንያቱም ድንጋዩ ምንም ቫሊዩ እንደሌለው ምንም ሊያደርግ እንደማይችል ያቁርት ነበረ። ይህንንም በሳይ ሙስሊም 127 ላይ የተዘገበ ነው። እንደዚህ ይላል። ኢብን ዑመር አላህ ቢ ፕሌስድ ዊዝ ዜም ሪፖርት ዳት ዑመር አላህ ቢ ፕሌስድ ዊዝ ሂም ኪስድ ደ ስቶን አንድ ሴድ አም ኪሲንግ ዩ ዌራስ አይ ኖ ዳት ዩ አር ኤስቶን በት አይ ሰው አላስ ሚስንጀር ኪሲንግ ዩ ዳትስ ዋይ አይ ኪስ ዩ ይላል አንተ ድንጋይ እንደሆንክ አውቃለሁኝ ምንም ልጠቅመኝ ልጎዳኝ እንደማትችል አውቃለሁኝ። የሳምኩህ አለ ነቢዩ ሲስምህ ስላየው ብቻ ነው። የአላህ መልክተኛ ሲስምህ ባላይ ኖሮ አልስምህም እያለ ነው። ይህ ሰው ይህ ሰው ጥሩ ግንዛቤ አለው። ድንጋይ መሳም ድንጋይ ማምለክ ምንም ቫሊው እንዳሌለ ያቃል ነገር ግን ነቢያችሁ ስላዘዘ ብቻ ምን አደረገ? ድንጋይ ዶይ ስም ነበረ ነቢያችሁ ስላደረገ ያደርግ ነበረ። ይህ ጥቁሩ ድንጋይን ግን ተራ ድንጋይ ነው ብለህ እንዳታስበው ደግሞ ነቢይህ እንዴት አድርጎ እንደቆለፈ ልንገር፣ ከገነት የመጣ ነው አለህና ሸወደ። አየ አንተ ብዙ ጭጨት አልካረል ኢትዮጵያ ውስጥ ጨቅ ድንጋይ ያለን ብዬ እንዳልልህ ነቢይህ እንዴት እንደሸወደ ልንገር ከገነት የወረደ ነው አለህና ጀሚ አልተርሚዲ 877 ላይ እንደዚህ ይልሃል። ኢብን አባስ ናሬትድ ዛት ብን አባስ ነው የተረከው። ደ ሚሴንጀር ኦፍ አላ ሴድ ያለ መልእክተኛ እንዲህ አሉ። ደ ብላክ ስቶን ዲሰንድድ ፍሮም ደ ፓራዳይዝ ጥቁሩ ድንጋይ የወረደው ከገነት ነው አሉ። ኢት ወዝ ሞር ዋይት ዛን እንደ ሚልክ ከወተት በጣም ነጭ ነበር አሉ። ዜን ኢት ወዝ ብላንክድ ባይዘ ሲን ኦፍ ደ ችልድርን ኦፍ አደም በአዳም ልጆች ኃጢአት ነው ይጠቆረዋሉ ይሄንን ጥቁር ድንጋይ። ይሄ ጥቁር ድንጋይ የጠቆረው በነገራችን ላይ ፕሪስላም ሴቶቹ ወር አበባቸውን ይቀቡት ነበር። ወንዶቹ ደግሞ ብልታቸውን ይጨምሩበት ነበረ። በሴት ቅርጽ ብልት የተሰራውበት ምክንያቱ ምንድን ነው እሱ ልጅ ያሰጠናል ብለው ልክ እንትን መስዋዕት ያቀርቡለት ነበር በቃ ሴቶች ፔሬዳቸውን እየቀቡ በዚህ ምክንያት ነው የጠቆረው ምንም መሸፋፈን አያስፈልግም ነብያችሁ ግን ምንድን ያለው ኃጢአታችሁን ያጠቆረው እንጂ ከወተት ሚነፃ ነበር ከገነት ነው የመጣው ይላል ውሸት እስቲ አላህ የት ቦታ ነው ይህንን ድንጋይ ከወተት ሚነጻ ልክ የላችኋለሁ በአዳም ኃጢአት ነው የሚጠቁረው ብሎ ያለበት አለ አላህ የለም ሙሐመድ ነው ይህንኑ ፈጠራ ፈጠረና እናንተን ለመሸወድ ምን አለ? ከወተት ሚነጣ ነበር አለ አላህ። ከወተት ሚነጣ ድንጋይ ልክ የላችኋለሁ ከገነት ብሏችኋል አላላችሁማ። ካላላችሁ ሙሐመድ የሰራው ፈጠራ ነው። ይህንን እንደገና ደግሞ ከገነትም ቢወርድ እኛ ብዙም ትኩረት አንሰጠውም እንዳትል ደግሞ ምን ብሎ አሁንም ያዘ መሰለ ቆልፎ። ይህንን ጥቁር ድንጋይ ጋር መገኘት ፊቱ መቅረብ ያላህ ቀኝ እጅን እንደመያዝ ነው ያላህ እጅን እንደማግኘት ነው አለ ላምብብልህ

ይህንን ድንጋይ ፊት መቅረብ ምን ማለት ነው? የአልረሃማን እጅን እንደ ማግኘት ነው። ስለዚህ ያላህን እጅ ማግኘት አስበዋል። ያላህ እጅና ይሄ ድንጋይ ከተነጸጻጸሩ ይሄ ድንጋይ ተራ ነው ልትለው ትችላለህ። ይሄ ድንጋይ ካላህ እጅ ጋር የሚነጻጸር ከሆነ ሌላ ልጅ ጨምርልህ። ይህንንም አልቀበልም ብትል እንደገና ኃጢአትህን የሚያሰርልህ የድንጋይ ነው። ኃጢአትህን የሚደመስስልህ የሚሰርዝልህ የድንጋይ ነው።

ሁኤቨር circumambulates seven times it is like freeing a slave ይላል። ስለዚህ ያላህ መልእክተኛ ምን ሲሉ ሰምቷችኋል? እነኚህን ጥቁር ድንጋዩን እ ጫፍና ጫፉን እ መንካት መሳም ኃጢአትህን ሚደመስስ ይቅር ሚያስብል ነው። አስበኋል ይህ ጥቁር ድንጋይን ሄደህ እንድታመልክ አርጎሃል። ኢትዮጵያ ውስጥ ጨቅ ድንጋይ ነበረልህ እኮ። እኔ እዚህ ሰፈራችን አለ ብዙ ብላክ ስቶኖች ባልጩቶች ብዙ አሉ። እነሱን እንዳታመልክ ምን ተባልክ ግን? ይሄ ድንጋይ ከሰማይ ነው የወረደው ተብለ ተቆለፍክ ማለት ነው። አስበዋል? ይሄ ድንጋይ ከሰማይ ነው የወረደው ተብለ ስትቆለፍ፣ ይሄ ብቻ አይደለም። ይሄ ድንጋይ አለ እንደ ሰው ምላስና ዓይን ኖሮት በቅያማ ቀን በእናንተ ወይም በትንሣኤ ቀን ይህንን ድንጋይ መሳምህንና ለመሳምህን ይመሰክራል ይላል። ጀሚያልተርሚዲ ዘጠኝ ስልሳ አንድ ላይ እንደዚህ ይላል ሜሰንጀር ኦፍ አላህ ሴድ አባውት ዘ ብላክ ስቶን አላህ ዊል ራይዝ ኢት ኦን ዘ ዴይ ኦፍ ረዘረክሽን ዊዝ ይላል በእውነት የነካውን ሰው ሊመሰክር የሳመውን ያየውን ሊያወራ ባላፊት ምላስና ሁለት አይን ይዞ ይነሳል ይላል። ድንጋይ ማምለክ ማለት ነው። በመቶ ሽብርህን ገፍግፈ ሄደ። ድንጋይ ታመልካለህ፣ ወዳጄ ከድንጋይ አምልኮ ነፃ ውጣ። ክርስቶስ ከሰማይ የወረደው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ የወረደ በቀር ወደ ሰማይ የወጣ የለም ይላል። ይሄንን ለመሻር ነው ሲንግል ቨርስ ከቁራናችሁ ላይ ኢየሱስ ክርስቶስ ወይንም የክርስቲያኖች አምላክ ጥንቆላን አስተምሯል የሚል አሰጡኝም አንዲት አንዲት ቨርስ አሰጡኝ፣ የክርስቲያኖች አምላክ ጥንቆላን እንዳስተማረ። ሰሞኑን ክርስቲያኖችን ለማጥቃት ፐርፐስሊ ታስቦበት ጥንቆላ መተት አሰራችሁብን በሚል ቤታቸውን ማፍረስ እየሰራችሁ ያላችሁ ስህተት ነው። በእኛ ዘንድ ጥንቆላ፣ ሟርት፣ ድግምት አይሰራም፣ የተመታ ነው። በክርስቶስ ኢየሱስም ስም ፊልጵስዩስ ምዕራፍ 2 ቁጥር 9 እስከ 10 በሰማይ በምድር ከምድር በታች ሁሉ በክርስቶስ ስም ይንበረከካሉ። ኢየሱስ ስም ኃያል አምላክ ሁሉን መግዛት የሚችል ሁሉን ማድቀቅ የሚችል ሁሉን መተባበር የሚችል ነው። በእርሱ ለሚያምን የዘላለም ሕይወት የሚሰጥ ዮሐንስ ምዕራፍ 3 ቁጥር 16 በእርሱ ለሚያምን የዘላለም ሕይወት የሚሰጥ ነው። በእኛ ዘንድ ድግምት ሟርት አይሰራ የተመታ ነው። ማርቆስ 16 ቁጥር 17 ለሚያምኑ እኚህ ምልክቶች ይከተሏቸዋል ይላል፣ አጋንንትን በስም ያወጣሉ ይላል። ያ ስም ማን ነው? ከስም በላይ ከስሞች ሁሉ በላይ ሆነ፣ ከሰማይ በምድር ከምድር በታች ኢየሱስ የሚባል ስም አለ። እኛ የእግዚአብሔር ልጆች ነን፣ የፈጣሪ ልጆች ነን። ሮሜ 8 ቁጥር 15 እንደሚናገረው አባት ወይ ብለን የምንጠራበትን መንፈስ ተሰጥቶናል። አዎ ያ አባት ነው። ጌታዬን እኔ አባቴ እለዋለሁ። አምላኬን አባቴ እለዋለሁ። ፍጣሬን አባቴ እለዋለሁ። አንተ አችልም። ማቴዎስ 6 ቁጥር 9 ሉቃስ 11 ሉቃስ 11 ቁጥር 2 ዞትር በጸሎቴ አባታችን ሆይ እንለዋለን። የአባት ማን ነው? የሰላም አለቃ የሆነ የዘላለም አባት የሆነ ፍቅር የሆነ ማን ነው? ኢሳይያስ ዘጠኝ ቁጥር ስድስት አለቅነትን የተሸከመ ፍቅር የሆነ ያ ማን ነው? ክርስቶስ ኢየሱስ ይባላል። ሁሉም መግዛት የሚችል ሁሉም መተባበር የሚችል ሁሉም ማድቀቅ የሚችል አጋንንት በስሙ የሚንበረከቱለት ማን ነው? ክርስቶስ ነው። ወዳጄ ና፣ ወደ ህይወት ና፣ ወደ ብርሃን ከጨለማ ለማውጣ በሞቱ አድኖናል። በሞት የጠብ ግድግዳን አድቅቆ ሰባብሮልናል። ከፍቶልናል። ከሴጣን እስራት ነፃ አውጥቶናል። ኢሳያስ ምዕራፍ 53 ላይ ከቁጥር አንድ ጀምራ አንብበው። በእርሱ ሞት እኛ ህይወት አግኝተናል። በእርሱ ሞት እኛ ሴጣንን ድል አድርገናል። ሴጣንን እንቀጠቅጠዋለን። እኛ ላይ ኃይል የለውም፣ ብርታት የለውም፣ ስልጣን የለውም። እኛ የክርስቶስ ነን፣ እኛ የብርሃን ልጆች ነን። እናንተ ግን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ግን የጨለማ ልጆች ናችሁ፣ የዳቢሎስ ልጆች ናችሁ ይላል። ስለ እነኛዎቹ ሲናገር የእርሱን ስራ ልታደርጉ ትወዳላችሁ። አስቀድሞ ነፍሰ ገዳይ ነበረ፣ እናንተም እንደሱ ነፍሰ ገዳይ ናችሁ ይላል። ስለሚያምኑት ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ እንዳትሰናከሉ ተጠንቀቁ ይላል የሚገድሏችሁ ይመጣሉ ይላል ያርዷችኋል ይላል ሲያርዷችሁ እግዚአብሔርን ያገለገሉ ይመስላችኋል ይላል በማረድ እግዚአብሔርን አታገለግልም ፈጣሪን አታስደስትም በማረድ ና ወደ ብርሃን ከአጋንንት ስርዓት እንድትወጣ ና ውጣ ከዚህ ጨለማ ውስጥ ክርስቶስ ብርሃን ነው አጋንንት በስሙ የሚንቀጠቀጡለት አያል አምላክ ነው ፍቅር ነው እኛም በፍቅር ነው የምንከተለው እንደሚታረዱ በጎች ተቆጠርን ይላል ሮሜ 8 ቁጥር 36 ጀምሮ ዞትር ደማችንን እያፈሰስን የምንከተለው የገባን እውነት ስላለ ነው የዲያብሎስ መጫወቻ አንሆንም በእኛ ዘንድ ድግምት ሟርት አይሰራም የተመታ ነው አባቴ ስለዚህ ክርስቲያኖችን ለማጥቃት ፐርፐስ ሊታስቦበት ልክ ሴጣን እኛ እንደምንጠራ ተደርጎ የሚሰራው ናሬሽን መቅረት አለበት። እንግባ እስኪ ወደ እናንተ። መናገር አንፈልግም ነበር ግን ክፉ አናግሩናላችሁ። በሁሉም እንደ ሀዲሳችሁ አስተምህሮ እኮ በደም ስሮቻችሁ ውስጥ ሴጣን ይዟዟራል ሳያል ባህሪ 32 ሳይ አልባህሪ 3269 ላይ የተዘገበ ነው ሱና ዶት ኮም ላይ ግባና ሰርች አድርገው ታጣኸው ናና ጠይቀኝ ቡኩ ካለ ቡክ ነንበሩ እነግርሀለሁ በኋላ ሁሉም ሙስሊም ሲወለድ ሴጣን አለበት ይላል አዲስ ታዲያ አስቀድሞውኑ ስትወለድ ሴጣን እንዳለብህ ከተነገረ ሴጣን ተደረገብኝ የምትለው እና አሁን እኔ የምከሰብኝ ምክንያት ምን አለ ይሄም የተዘገበልህ ነው ሁሉም ሙስሊም ሴጣን እንዳለበት ይናገራል። አዲሳችሁ ሁሉም ሙስሊም ስትወለዱ ጀምሮ ህፃን ልጅ የሚያለቅሰው ሴጣን ስለሚነካው ነው ይባላል። ሰሂህ ሙስሊም 814 ኤል የተዘገበ ነው። ስለዚህ እኔን አሁን ልወቅሰኝ አይችልም። በዚህ አንተ ስታለቅስ እዛ ስትወለድ ሴጣን የነካ እኔ መተት አድርጌብህ ነው እኔ ያስደግሜብህ ነው ወይንስ አላህ አድርጎብህ ነው? ሰይጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና። እነሱም ኢሳና ማርያም። ከዛ ውጪ ሰይጣን ያልነካው አምጣልኝ እስቲ፣ የለም። ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሰይጣን የነካቸው። ይህም የተዘገበልን ነው ሳይ ሙስሊም አይምን ሳይ አልቡሃሪ 32 86 ላይ ያለ ሀዲስ ነው። ማታ ትተኛለህ። ማታ ስትተኛ ሴጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል። ግብብዳ ቋጠሮ ያስቀምጥብህና ነእተ ከተነሳ አንደኛው ቋጠሮ ያነሳል፣ ተጣጠብክ፣ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛው ቋጠሮ ያነሳልሃል ይላል። ሳሂህ ቡኻሪ 3269 ላይ የተዘገበ አዲስ ነው። እናንተ በተኛ ቁጥር እኔ ሴጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ ማታተኝተ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሴጣን ይሸናል ሊጸዳዳባል ይልል እኮ አዲስ ሳያል ባሪ 32 ሰባ ላይ የተዘገበ አዲስ ነው። ሴጣኑን እኔ ልክ የሆነው ሽንቱ የሚሸናብህ መቶ ሀይ እንከባበር እንጂ ጠዋት ስትነሳ ፍጫ ውዱ ታደርጋለ። ምክንያት ሴጣን እዚኛው ፓርት ላይ ያድራል ስለምትባል ነው። ሳያል ባሪ 32 ላይ የተዘገበ አዲስ ነው። ስታዛጋ ብለ ስታዛጋ ከሴጣን ነው ይልሃል። አንተ እንድታዛጋ እኔ ሴጣን ልክብ ነው ይስቅባል። ሴጣን አንተ ስታዛጋ ይልሃል። አዲስ ሳይሃር ባህሪ 89 ላይ የተዘገበ ነው። አህያ እንኳን የሚጮኸው አህያ ወንድ አህያ ቢጮ ሴት አህያ የቶ ነው እኛ የምናቀው፣ ወይም ጠግቦ ነው የሚያናፋው። ግን ሀዲስህ ምንድን ነው የሚለው ነው ሴጣን አይቶ ነው ነው የሚለው ስለዚህ አንድ አህያ በጮኸ ቁጥር እኔ ሴጣን ልኬበት ነው ሳይሃል ቡሃሪ 33 03 ላይ የተዘገበ ሐዲስ ነው በጣም የሚያስቀው ኒቃቢስ ሴቶች ሙስሊሞች አብዛኞቹ ይወድቃሉ ለምን ጅኒ ስላለባቸው ነው ጅኒ ወንድማችን ነው ጅኒ ዘመዳችን ነው ትሎ የለ እንዴ አቡ አይደር ብሎ የለ እንዴ እስቲ ሶላ ስሰግድ ፈስህን ከፈሳ፣ ምክንያቱም ምን እንደሆነ ታውቃለ። አዲስ ምንድን ነው የሚለው? በጀርባ ከተኛ አሚን፣ በሆድህ ከተኛ። ወንዶች እንዳይተኙ የሚከለከሉት ለምንድን ነው? ሴቶቹን ሴጣን ይገናኛችኋል ይለለ እንዴ? ድግምትን ያስተማረውስ በእስልምና አላህ ራሱ አይደለም እንዴ? እሺ ሰባት የምር የበላ ድግምት አይነካውን ብሏል ነብይ። ሳሄ አልቡሃሪ 54 45 ላይ ሰባት የምር ለምን አትሰጧቸውም ከድግምት እንዲድኑ ወይንስ ድግምት የምታስጥሉት ንጹሐንን በማረድና በመግደል በማስፈራራት ነው ይሄ ለጽንፈኞች ብቻ እንዲደርስ ነው ሁሉንም አይመ